ዓይኗን ተኩላ ጥርሷን ደግሞ እያሳየችው በተደጋጋሚ በማየት በመጥቀስ ከዛ በኋላ በእሷ እንዲማልል ከእሷ ጋር ፍቅር እንዲይዘው እሷ ያለችው ነገር ሁሉ እሺ እንዲል አድርገው በሚያስገርም ሁኔታ መሬቱን እንዲሸጥ አድርገዋለች። ላም ጤና ይስጥልኝ ውድ አዲስ ጎጆ ቤተሰቦች እንዴት አላችሁ? ሳሚ ነኝ። እንግዲህ ዛሬም በአዲስ ፕሮግራም ወደ እናንተ መጥቼ አለሁኝ። ዛሬ ትንሽ ለየት ያለ ጉዳይ ገጥሞኛል። አንድ ታሪክ ወደ እኔ መጥተዋል። ያንን ለመከታተል እንግዲህ በጣም ረጅም የሆነ ጊዜ ፈጅቶብናል። እንግዲህ የዛሬ ባለታሪኬ በጣም ወጣ ያለ ለየት ያለ ጉዳይ ወደ እኔ ይዞ መጥተዋል። እሱን አግኝቼ አውርቼዋለሁ። ከእሱ ጋር ያደርጉትን ኢንተርቪው ባጭሩ እንግዲህ ተመልክተን እንመለሳለን። አብራችሁ ይቆዩ። ወደ ቤት እንግዲህ ቀደም ብዬ እንደነገርኳችሁ ከቅዱሴ ጋር ተገናኝቻለሁኝ። ያወራናቸው ነገሮች አሉ። ነገር ግን እስቲ ለተመልካቾች እንዲመቸኝ የተወሰነ ነገር ለአውራ ብዬ ጠርቸዋለሁኝ። ቅዱሴ ስለመጣ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ያ በመጀመሪያ ሀዘን ላይ እንደሆንኩ ይገባኛል። በህት ሞት እንግዲህ ማዘን ለገፈልጋለሁ። እግዚአብሔር እንግዲህ ነፍሷን በአጠደገነት ያርግል። እንግዲህ እዚህ ሀዘን ላይ ደግሞ ሌላ ከበዳ ነገር እንደገጠመም አጫውተኛ ለ ና ለዛ ነው የተገናኘ ነው። እስቲ ወደ ኋላ ንመለሱናት። እስቲ ስለ አንተ ነገረኝ። አዲስ አበባ ከመምጣት በፊት እዛም ክፍለ ሀገር ነበርክና ምን ትሰራ ነበረ? ያው እዛም ሰራው ግብርና ነበረ። አጋጣሚ ባህቴ ሀዘን ወደ አዲስ አበባ ገባሁ። ከዚያ አዲስ አበባ ሲመጣ የሆነ ያው የአዲስ አበባ ነገር ታውቀዋለህ። የሆነ ችግር ተዋወቅኩኝ። ከዚያ ያው ከሷ ጋር በተዋወቅን ብዙም አልቆይንም። ገጠር ሄድኩኝ እና መሬት ሸጬ መጥተው ያው ስንገናኝ ቡና ቤትነት ተገናኝ ነው። ከዚያ ስልኳን ሰጠችኝ። ያው ፈገግታም ታሳየኝ ነበረ። ስልኳን እንዴት አድርጋ ሰጠች? ወዲያውን ሰጠች ወይስ ደውልልኝ ብላ ስልኳን ሰጠች? ከዛ በቃ ዛሬና ምናምን እያለች ትደውልልኝ ነበረ። በዚህ ሰዓት እንገናኝ ምናምን እያለች ትደውላልኝ። ከዛ በቃ ሌላ አልጋም ላይ ወደቅን። ከዛ ብዙ ነገር አሳለፍን። ከዛ በቃ ያለውን ነገር እንትና አልኩኝ። ነው ይህ ሁሉ የተፈጠረው እንግዲህ በምን ያህል ጊዜ ውስጥ ነው? ያው በአንድ ወር ውስጥ ነው ይህ ሁሉ የተፈጠረው በአንድ ወር ውስጥ ነው። ከዛ እኔም በቃ እዛ ሄድኩ እዛው ክፍሏ ጋር ከመሄድ በፊት እንግዲህ ያው ከማንም ሴት ጋር ሰው ተገናኝተው ወደ ፍቅር ሊያመራ ይችላል። እና እንዴት በአንድ ወር ውስጥ ልብን አሳለፍ ሰጣት? ያው እኔ እንዲህ አይነት ነገር ብዙም እንትን ብያለ ያው ከእሷ ጋር እንትን ያልኩት ከዛ በቃ የምታሳየኝ ነገር ሁሉ በቃ ፍቅር እንትን አለኝ፣ እና በዛው በፍቅሯ እንትን አልኩ። ከዛ ያለውን ነገር እንትን አልኩ። እንደዛ ነው የሆነው። ነገር እንዴት ነው እንግዲህ ወደ ቁም ነገር የተሸጋገረ? እንዴት ነበረ? ምን ትለኝ ነበረ? ያው እሷ ያው በቃ ያለውን ነገር እንትን በልና፣ አብረን እንሁን ምናምንት ላይ ነበረ። ንብረት እንዳለ ነግራታል? መጀመሪያ በፊት? አዎ ነግሬያታለሁ። ከዛ በቃ ቶሎ በለና ብለን ሆን ምናምን ትለኝ ነበረ። ከዛን የምበቃ በቃ ነገር እውነት መስለኝ ገጠር ሄድኩኝ፣ ቦታ ሸጥኩኝ እና መጣው። ገጠር የነበረ ንብረት ምን ያህል ብር ይወጣ ነበረ? ምን ያህል ብር ሸጥኩ? እስከ አንድ ምን ላ ይወጣ ነበረ? ከዛን የአምስት መቶ ሺህ ሸጥኩት። ለምን በርካሽ ሸጥኩ? እኔ በቃ ከእሷ ጋር ለመኖር ሳለ ለማጣት ብዬ በርካሽ ሽን ሸጥኩትና መጣነ ገንዘቡ ለምንድን ነበር ያስፈልጋችሁ? በቃ ለአንዳንድ ነገሮች አብረን የሆነ ስራ ለመስራት አስበን ነበር። እና ብሩን እንትን ስትል ጊዜ ታፋች እኮ ብሩን ከፈትክ በኋላ እንዴት ነበር የሰጠሃት? እና ለመጨረሻ ጊዜ ያገኛት መች ነው? ያው ወንድ ልጅ አጥፊ ነው እና በእኔ እንትን ትራንስፈር አድርግልኝ ብላ አላጠፋም ብላኝ፣ ያው በእሷ አካውንት እንትን አልኩ ከዛ በቃ የሆነ የሆነ ነገር እንትን እንላለን ብለን ብዙ ነገር አስበን ነበረ። ከዛ እንደዛ ስትለኝ እኔ አመንኳት ይበልጥ። እና ትናንት በራረኩላት፣ ከዛ በዘንትናለች። ከዛ በኋላ ስልኳን አታነሳም። የተሰራበት ቦታ ለሚደርሞ ክርክም ሞክሬ ነበር ብዙ ነገር ሞክሬ ነበር፣ ግን የለችም፣ ስልኳንም አጥፍታለች። የለችም። ብዙ ቦታ አይቼ ነበር። የምትሰራበት ቦታ አይቼ ነበረ። ያው አላይነትም ነው። በጣም የሚገርመው በአንድ ጊዜ ውስጥ ሴት ተዋውቆ ያለህ መሬት የተሸጠ ገንዘቡ ሙሉ በሙሉ ልከላት ስትጠፋ፣ ያኔ አንተ ምን ተሰማ? ያው እኔ በጣም ጥንቁቅ ሰው ነበርኩኝ፣ እና ያው ያለኝን ንብረት ለመሸጥ አልፈለግኩም ነበረ። እኔ ምን እንዳስነካችኝ አልአም? በጣም በቃ የሌለን የሆንኩት ና ሳርችም ለወጥ ሰው ነበርኩኝ፣ እና በቃ ለሷ እኔ እንዴት እንደሆንኩኝ እኔ ግራ ገብቶኛል። የምር በጣም መጥፎ ሰው ናት፣ እና በቃ ምን ብዬ እንደምነግራ አልአም። እኮ አንተ አሁን የምታስበው እኔ ፈልጌና ወድጄ ሰጠኋት ገንዘብ ሳይሆን አታላኝ የሆነ ነገር አድርጋብኛለች አለሽ ታስባለህ? አዎ እንደዛ ነው የማስበው። የሆነ ነገር አስነክታኝ ነው እንጂ እንደዚህ በፍጹም አስቤ አላቅም። ቦታን ለመሸጥም አስቤ አላቅም ነበረ። የሆነ ነገር አስነክታኝ ነው እንጂ ሌላ እሷን የማገኝበት ሌላ ማስረጃ፣ ሌላ ፍንጭ የሚሆኑ ነገሮች ከሰጠኸኝ ትኖርበታለች ተብሎ የታሰበ አካባቢ ላይም እንግዲህ በተቻለ ጥረት ለማግኘት እንሞክራለን። ግን እኔ አሁን ጥያቄ ምንድን ነው አንተ ወደና ፈቅዳ ያደረግከው ነገር ነው ወይንስ እሷ የሆነ ነገር ተጠቅማብኛለች ፍለ ታስባለህ የሚለው ነገር ነው። እና ደሬ አንተን የሚያገናኝ ልጅ እንግዲህ እንዳወሩት ከሆነ በጣም ጥንቁቅ ሰው እንደሆንክ ይህንን ንብረት ከቤተሰብ ስትቀበል ብዙ ነገሮች እንዳሳለፍክ ምናምን ነግሮኛል እና ይገባኛል። አንተ ነገሮቹን በደንብ አውራር ማውራት ስለማትችል ሊሆን ይችላል። ግን ተመልካቾቼ ቅዱሴ በጣም ብዙ መስዋዕትነት የከፈለበት መሬት ነው ሸጦ የመጣው። እሱ ብቻ ሳይሆን ለስራ ነበረ ወደ አዲስ አበባ የመጣው። ስራውንም ትቶ ወሩ ሙሉ ምንም አልሰራም፣ ወር ከምናምን ምንም ነገር አልሰራም። እንደመጣ በሶስተኛ ቀን ነው እንግዲህ ያገኘችውና በፍቅር ስም ነው ይዘው ከእሱ ጋር ግንኙነትም እስከ ማድረግ ከዛም አልፎ ደግሞ ንብረቱን እስከ መሸጥ የደረሰችውና እሷን ፈልጎ ማግኘት እውነት ለመናገር ቀላል የሚሆን አይመስለኝም። እጃችን ላይ ያለው ፎቶዋ ነው፣ ጉርድ ፎቶ አለ። ከዛም ውጭ ደግሞ መረጃ ሊሰጡ የሚችሉ ሰዎች ይኖራሉ፣ የምናጠይቃቸው ሁኔታዎች ይኖራሉ። እንግዲህ ከካሜራ ጀርባ እንግዲህ አግኝተናት በተቻለ መጠን ያለው ነገር ለማጣራት እንሞክራለን። እንግዲህ ይገባኛል። ማልቀስ የማያስፈልግም እርግጥ ነው። ብዙ ነገር አታሃል ግን ማልቀስ የለብህም። ና ወንድልጅ ነበር ታበል ወንድልጅ ከዚህ በላይ ብዙ ነገር ይገጥመዋል። አደለ እንዴ ቅዱስም ከደረጀ ጋር ያወሩት ነገር ነበረ እና የመጀመሪያ ጊዜ ስትገናኙ የነበረውን አጋጣሚ ውስጥ ወደ ኋላ ተመለስና አውሪኝ። መጀመሪያ ቀን ስንገናኝ በሁለተኛው ቀን ሳገኛት በጣም ተቀይራለች፣ እና እኩል ምናምን ተኩላ እጠቅሰኛለች። እኔ ደግሞ አላወቅኳትም እኩል ምናምን ተጠቅሰኛ ላይ በጥርሷ ስላለች፣ ከዛ በቃ አላወኳትም ነበረ። ከዛ ሰው ስጠይቅ ያው በጥርሷና በዓይኗ ነው ያስደረገች ምናምን አለ እና እንደዛ ስለሆነ ኦኬ። ያውም ይሄ አሁን አንተ ላይ ያደረገችውን ነገር ጥርሷ፣ እና ዓይኗ ላይ በኩል ተኩላ ስለጠቀሰችው ዚያንኮ ማለት ነው እንደዛ የሆንኩት ው እንደዛ ብዬ ነው የማስበው። ያው ብዙ ሰው ስለጠየኩኝ፣ እንደዛ ነው ያለው። እንግዲህ እስቲ ምናልባት ስላንተ ቅድመ መረጃ ሊኖራት ይችል ይሆናል አይሁን የሚለው ነገር እውነት ለመናገር ማወቅ አለብን። ምክንያቱም እማታውቅ ሴት የመጀመሪያ ሁለተኛ ቀን ላይ ሶስተኛ ቀን ላይ ይህን ነገር ልታረግብህ አትችልም። ምናልባት መረጃ ሊሰጣ ሰው ሊኖር ይችላል። እሱ እንግዲህ በጊዜ ሂደት የምናጣራው ነገር ሊሆን ይችላል። ለማንኛውም እንግዲህ በቂ መረጃ ሰጥተናል ብዬ አስባለሁ። ከካሜራም ጀርባ የተወሰነ ነገር ልናወራ እንችላለን። እንግዲህ ኢንተርቪው እንዳያችሁት ነው። ከቅዱስ ጋር ባደረግነው ቃለ ምልልስ ቅዱስ በባህሪው በደንብ ማውራት የሚችል ሰው እንዳልሆነ ነው የተቀዳውት። የደረሰበትም ነገር ከገጠመው ታሪክ ጋር ከራሱ ባህሪ ጋር የማሄድ ነገር ነው። ምክንያቱም በግብርና ስራ ረጅም ጊዜ የቆየ ጥንቁቅ ገበሬ ነው። በማይታወቅ ሁኔታ ግን ከዚች ከሚላት ከምትባለው ግለሰብ ጋር በተዋወቀ በሁለተኛ በሶስተኛ ቀን አይኗን ተኩላ ጥርሷን ደግሞ እያሳየችው በተደጋጋሚ በማየት በመጥቀስ ከዛ በኋላ በእሷ እንዲማለል ከእሷ ጋር ፍቅር እንዲይዘው እሷ ያለችው ነገር ሁሉ እሺ እንዲል አድርገው በሚያስገርም ሁኔታ መሬቱን እንዲሸጥ አድርገዋለች። ቅዱስ እንግዲህ ገበሬ ነው፣ በግብርና የሚተዳደር ሰው ነው። እህቱን አዲስ አበባ መጥቶ ለመጠየቅ በሞከረበት ሰዓት እህቱ አጋጣሚ እንግዲህ ሞታ ስላገኛት ሀዘን ላይም ስለነበረ በዛ ሁኔታ ውስጥ ነው እንግዲህ ሜላት የምትባለ ግለሰብ የገባችው ማለት ነው። ከሱ ጋር የነበረ ኢንተርቪው ከጨረስኩኝ በኋላ እቺን ግለሰብ ለማግኘት በጣም ብዙ ጥረት አድርጊያለሁኝ። እሷ ትገኝበታለች የተባለበት ቦታ በመሄድ ለማየት ሞክሬያለሁኝ፣ ለማጥናት ሞክሬያለሁኝ። የምትውልባቸው ቦታዎች እንግዲህ ቪዲዮ ላይ እንደምትመለከቱት በጣም ጉሯንጉሮ ውስጥ ነው የምትውለው። ስትወጣ ስትገባ ለማየት ሞክሬያለሁኝ። ብዙ ጊዜ የምትውለው ጫት ቤት ነው። አንድ ካፌ አለ እንግዲህ ካፌውን፣ ካያችሁት እዛ ካፌ ውስጥ ምግብ ለማዘዝ ስትመጣ አያት አለሁኝ። ከዛም አልፎ እንግዲህ የምትንቀሳቀስበት መንገድ ሰዎች ሲሸኙት ከመኪናም አይቻለሁኝ። ከብዙ ሰዎች ጋር ኮኔክሽን እንዳላትም ለማየት ሞክር ያለሁኝ እንግዲህ እሷን ላገኝበት የምችልበት መንገድ በመሞከር ላይ ሳለሁኝ እሷ በተደጋጋሚ የምትገኝበት የጫት ቤት ላይ አንድ ቢኒያም የሚባል ጫት የሚያመላልስ ልጅ ጋር ተዋወቂ እሷን ለስራ እንደምፈልጋት አካባቢው ላይ እንግዲህ ሙና የምትባል አንዲት ግለሰብ ነበረች። አሁን ግን ቦታው ላይ የለችም። የምትተዳደረው በፔንሲዮን አላት እና ያንን ፔንሲዮን ጥላ ሄዳለች እና ለሽያጭም ቀርቧል ያ ፔንሲዮን። ስለዚህ ያንን ፔንሲዮን ልገዛው እንዳሰብኩኝ ከዛም ደግሞ እዛው ቦታ ላይ ወይ ፔንሲዮን ወይ ደግሞ ማሳጅ ቤት ልከፍት እንደማስብ ነግሬው፣ ለዛም ምትሆን ሴት አለች ብሎ እራሱ እሷን እንዲያገናኘን ቃል ገባልኝ። እንግዲህ በመቀጠል ያደረግኩት ደግሞ እሷን ለማግኘት በአካል ላወራት ሞክሬ ነበረ። ወዳጅ ቤተሰቦች እንግዲህ አለች የተባለችበት አካባቢ ነው የምገኘው። ብዙ ጊዜ የምታሳልፈው ጫት ቤት ነው፣ ሽሻ ቤት ነው። በስራዋ ማሳጅ ቤት ነው የምትሰራው። ማሳጅ ቤት ስትሰራ እንግዲህ እንደሰማሁት ከሆነ ብዙ ጊዜ ማሳጅ ቤት ውስጥ የሚመጡ ወንዶችን ስፐርማቸውን በመውሰድ እዛ ቦታ ላይ በተደጋጋሚ እንዲገኙ ታደርጋለች። ከዚህ በፊትም በማጮርበር ስራዎች ላይ እንደምትገኝ ሰምች አለሁን። እንግዲህ የተፈጠረውን ነገር አብረን ማየት የምንችል ይመስለኛል። በጣም ብዙ ጊዜ ሆኖኛል፣ ሁለት ለመናገር እሷን ፍለጋ አድካሚ ነበረ። መጣች። ሰላም ሚረት፣ እንዴት ነሽ? ሰላም ሳሚ ይባላለው። ማውራት እንችላለን?

እዛ ሰራ ራስ ስለሆነ ሜቢ ስታብረ መስራት የምችልበት መንገድ ካለ ልምድም አላት ስላሉኝ፣ ለዛ ነው። እንግዲህ ምናልባት እየቃመች ስለሆነ ይመስለኛል። እህ ተወራኝ ፈቃደኛ አለችም፣ ተወራኝ ፈቃደኛ አለች። እስኪ ምናልባት የእሷን ስልክ በሰጠኝ ግለሰብ በኩል አድርጌ ላገኛ ተሞክራለሁኝ። ስልኳም ስላለኝ በስልክ አውራት አለሁኝ። እንግዲህ ለማንኛውም የሚፈጠረው ነገር አብረን ምና ይሆናል ልታወራኝ ፈቃደኛ አይደለችም። ለምን ደሆን አልጋቅም። ብቻ አላመነች፣ ጠብሳት መስሏት ጠቃልክ። እንግዲህ መንገድ ላይ ባገኘት ሰዓት የእሷ ምላሽ ጥሩ አልነበረም። በሰዓቱ እየቃመች ስለነበረ መርቅናም ስለነበረ በደንብ ልታወራኝ አልቻለችም ነበረ። ነገር ግን ከቢኒያም ከሚባለው ግለሰብ ስልኳን ስላገኘሁኝ ከእሷ ጋር እንግዲህ በስልክ ለመገናኘት ከእሷ ጋር የስልክ ንግግር ለማግኘት ሞክሬያለሁኝ። ሄሎ ሜላት እንዴት ነሽ? አሎ ሰላም ነው፣ ሁሉ መልካም፣ እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። አወቅሽኝ አይደለ? ሳሚ ሳሚ ነኝ። ሳሚ ሳሚ። ባለፈው መንገድ ላይ አግኝቼሽ ለአውራሽ ሞክሬ ነበር ሳታውኝ ሄድሽ። አልነገረሽም? ቢኒ እዛ ጫት ቤት ያለው ልጅ። አወኩ አወኩ። ሰላም ነው፣ እንዴት ነሽ? ሁሉ መልካም፣ አለን አለን፣ ይመስገን ስለ ስራ እኮ ላዋራሽ ብዬ ኮራሽ ብዬ። አረ የመንኩራት እኔ እኮ እውነት ምናምን ስላልመሰለኝ ነው። የምርህ ነው እንዴ? አዎ የምሬን ነው እኮ ለስራ ነው የፈለግኩሽ። የሙናን ቤት አወቅሹ? ሙና በፊት ማሳጅ ቤት ነበረ። ከዛ እንትን እሱን ኦልሞስት እዛ ልገባ ነበረና እና ሰው ጠቆሙኝ። ስል አንቺን ጠቆሙኝ እኮ አብረን የስራ ልምድ አላት ስላሉኝ፣ ቢኒም ነግረው ነበሩ። ሆኑ ስላላመንኩት ማለት እውነትና ምን ስላል መሰለኝ ነው እንጂ ለምኖረ ምን በጣም ደስ ይለኛል። በእናት አዎ ከሆኔም ለዛ ኮን የፈለግኩሽ። መቼ እንገናኝና እናውራ። አረ እንደሁም አሁን እንገናኝ። እኔ ስራ የለኝም አሁን እንገናኝና በቃ ስላለው ነገር በደንብ እናውራ። አሁን ጊዜ አለሽ? ሌላ ቦታ እየሰራሽ አይደለም? አይ በፊት ሪሴፕሽን ነው የሰራችሁ ብሎኛል። እና አሁን ትሰሪያለሽ ማሳጅ ቤት ወይስ ምንድን ነው? ምንም ችግር የለውም። ምን ነው እንደዛ ከሆነ ልምጣ እናውራ። አዎ በትንሽ ሰዓት ዘጌዛ ይችል እኔም እሺ እሺ ለሁሉ ነው በር ላይ። እንግዲህ ስልክ ንግግሩ እንደሰማችሁት ነው። ላገኛት እንደምፈልግ ስለነገርኳት ከዚህ በፊትም እንግዲህ ቢና የሚባለው እዛ ቦታ ላይ በጫት ንግድ ውስጥ ያለ ሰው ስለኔ በደንብ አብዝቶ ስለነገራት ልታገኘን ፍላጎት እንዳላት ከነገረችኝ በኋላ በአካል ላገኛት ዝግጅት ማድረግ ጀመርኩኝ። ከሱ በፊት ግን እንግዲህ ቅዱስ ጋር ደውዬ እሷን ላገኛት እንደሆነ ስነግረው እንደዚህ ዐይነት ምላሽ ሰጥቶኝ ነበረ። በአካል ላገኛት ነው። ለምን አይ ባለፈው ብለህኛል እኮ ለዛም ደወልኩትኝና፣ ምንድነው ትንሽ ግልጽ አልሆነልኝም ለኔ። እና እንዴት ነበረ ባለፈው አንተን ስታገኝ አይኗ? አረ በእናትህ እንዳሰገኛት የሆነ ነገር ታደርጋለህ። ያሰገኛ እንድትሰቃይ ችግር የለውም። ያው በአንድ ቀን እማምኑ አምላክ አለ እግዚአብሔር አለና ሰው አይኗን ተኩላ ስለመጣች እኔ ምንም አሩ ምንም አይነት ስጋት አይገባ ችግር የለውም። አዋ ያው የግድ እንደተባባለው ማወቅም መረዳትም ስላለብን እሷን ፍለጋም ረጅም ጊዜ የቆየ ነው። ስለዚህ ማግኘት አለብኝ ብዬ ነው የማስበው፣ እና ምን አባ ማድረግ ያለብኝ ጥንቃቄ ካለ ምትነግረኝ ነገር ካለ ብዬ ደወልኩልህ። እንግዲህ ቅዱስ እንዳለው እቺ ሴት ያለ ምክንያት አትንቀሳቀስም። ጥንቁቅ ሴት ነች። ሰዎችን በተለይ ባለሀብቶችን ገንዘብ አላቸው ብላ የምታስባቸውን ሰዎች ሁሉ ለማጥመድ ምንም አይነት ነገር ልታደርግ ስለምትችል አንተን ልትጎዳት ትችላለች። በዓይኗ ብቻ አይታ ፍቅር ልታስይዝ ትችላለች። በመንፈሳዊ ኃይል ተጠቅማ አንተን ልትጉዳት ትችላለች ስላለኝ እንግዲህ እኔ እሷን ለማግኘት እዛ ቦታ ላይ ስገኝ ራሴን ለመጠበቅ እንግዲህ ከቤት ስወጣ ጸሎት በማድረግ እንዲሁም መኪና ውስጥ መስቀል መቁጠሪያ በመያዝ ውዳሴ ማርያም በመያዝ በደንብ ፊቴ እንዳታየው በተለይ አይኔን እንዳታየው እንዳትጠቅሰኝ እኔ ልትጎዳ በምችልበት መንገድ ሁሉ በተቻለ መጠን ጥንቃቄ ለማድረግ ሞክሬን ያገኘኋት ካገኘኋት በኋላ ደግሞ የነበረን ቆይታ በጣም የሚያስገርም ነበረ። ብዙ ሚስጢሮች አውርታኛለች ብዙ ከእሷም የማልጠብቃቸው ነገሮች ለመንገር ሞክራለች።